ሁለተኛ ይቱ ሄዋን ድንግል ማርያም ምን አደረገች? እግዚአብሔርን ተወልጃለሽ፣ የምትወልጂው በድንግልና ነው አለ። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች፣ እኔ ወንድ አላውቅም። ቅዱስ ጎርጎሪዎስ ዘንዚናዙ ይሄን ተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት ለእግዚአብሔር የሚሳነው ነገር የለም። ተወልጃልሻል እንደ ቃልህ ይደረግልኝ። ልብ በሉ። ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል። ታምር ከተደረገ በኋላ ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያዊቱ ምእመን ናት። የመጀመሪያዊቱ አማኝ ድንግል ማርያምን እነሆ ልጅሽ ብሎ መስጠቱ በሌላ ቋንቋ ክርስቶስ በጣም ሲወድ ማን ብሎ እንደሚጠራት አውቃለሁ። የማርያም ልጅ ነው የሚለው የክርስቶስ የሽልማት የማይረግ ስም የድንግል ማርያም ልጅ መባል የመጨረሻ ለሚወዳቸው ሰዎች እንዲሰጠው ስጦታ ለንጹሁ ዮሐንስ በጣም ንጹሕ ድንግል ነው። ዮሐንስ በንጽህና የሚኖረው በሀያ አምስት ዓመቱ በሐዋርያነት ተጠራ። በንጽህና እንደ ጾረ በጠፍቶለታል ጠፍቶለታ ይላል የቤተክርስቲያናችን መጽሐፍ። ስለዚህ ንጽሕ ጠብቆ ከሴት ርቆ ከኃጢአት ርቆ የሚኖረውን ንጹሑን ዮሐንስ ለንጽሕት እናቱ ልጅ አደረገ። ድንግሉን ዮሐንስ ለድንግሊቱ እናቱ ከደረቱ የተጠጋ ነው ዮሐንስ ሐሙስ ዕለት ከጌታ ደረት አልተጠጋም። አሁ ሌሎች ሁሉ ሐዋርያት ጌታ ሆይ፣ አሳልፎ የሚሰጥ ማን ነው? እኔ ሆነን እኔ ሆነን እያሉ ጠየቁ። ይሁዳም አይኑ በጨዋጥቦ መጥቶ ማናል እኔ ሆንን አለ አንተ አልክ አለው ዮሐንስ ግን አሳልፎ የሚሰጥህ እኔ ሆንን አላለን ትንቢት ይዞት አይደለም አሳልፎ እንደማይሰጠው ያውቃል ይወደዋል ጌታ ወይ ማን ነው አሳልፎ የሚሰጥህ ብሎ ከጌታ ደረት ተጠጋ ይላል ከጌታ ምን ተጠጋ ከደረቱ ለተጠጋው ዮሐንስ ከደረቱ አስጠግታ ያሳደገችውን እናቱን ሰጠው እነሆ ምንሽ የሚደንቀን ግን ድንግል ድንግል እንደሆነች መጽነሷ ድንግል ከወለጅ በኋላ ድንግል መሆኗ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር እንዲሁ ልናደንቅ የሚገባን ምንው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖተ አበው ምዕራፍ 49 ቁጥር 5 ላይ ሲናገር ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ኅብስተ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ? ወሚመ አምላክ ዘለብሰ ሥጋ ወይስ ሰው የሆነ አምላክ ይደንቅሃል? ባህርኑ ዘተከፍለ ከመ ያንሶሱ ውስቴቱ እስራኤል እንዲሻገሩበት የተከፈለ ባህር ይደንቅሃልን ወሚመ ድንግል ዘወለደት ዘይን በለዘር ወምድር ወለደት ተረክበ ማይ ተመ ድንግልናሃ የተከፈለው ባህር ያስደንቅሃል ወይስ ያለዘር ዘር የጸነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልና ታትማ የምትኖር ሴት ትደንቅሃለች? አንታ ይሁዳዊ ለመት ብለኒ ምንትዑቱ ታምራት ዘተገብረ ባህቤክሙ? በእናንተ ዘንድ የተደመረ የተደረገ ታምራት ምንድነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ የምትለኝ ከሆነ ምንትዑቱ ጽንስ ዘይንበለ ዘር ወወሊድ ዘይንበለ መወልዲት ወንድረ ወለድ ተረክ በማየት በድንግልና ልድገመው። ስለ ቸርነትሽ እናቴ ነሽ፣ ስለ ንግስትነትሽ እመቤቴ ነሽ። እንደ ንግስትነቷ ምናችን እመሪ አሁን ለአምላክ እናት ተብላ ለእኛ እናት ሆናለች። ሊከብደን ይገባሉ። አንዳንድ ደፋሮች ደግሞ እህታችን ናት ይላሉ። ለአምላክ አክስት ሊሆኑ ማለት እግዚአብሔር ማየ ብሎ ጠርቷት፣ አንተ እንዴት ነው እህቴ የምትላል? ከክርስቲያኖች እንዳንዱ አርገው ሊቆጥሯት ይሞክሯል። መዝሙር 44 ቁጥር 12 ላይ ስምኢ ወለት የወርእይ ዋጽሚ ዝነኪ፣ ልጄ ሆይ ስሚ ጆሮሽን ዘንበል አድርገሽ አድምጭ እያለ ልጄ ይላት ነበር። እንግዲህ ገና አልወለዳትም፣ ግን በአብራኩ ስላለች ልጄ ይላታል። ወደፊት ከኢያቄምና ከሐና ስለምትወለድ ልጄ ስሚኝ እያለ ስለእመቤታችን ተናግሯል። ትንቢት በአብራክ አበው ተላለፈች ሲባልም ይህን ይዞ ነው ልጄ እየተባለች የሁለተኛ ቤት ሲፈጸም ጊዜው ሲደርስ የተመሰለው ምሳሌ የሚፈጸምበት ቀን ሲደርስ ከአባቷና ከእናቷ ወገን ቤተ ክህነትና ቤተ መንግሥት እንደሆነ እመቤታችን በአባቷ በእያቄም ከቤተ መንግስት በእናቷ በሀና ከቤተ ክህነት እንደምትወለድም ትንቢት ተነግሮላታል። የእሷ ትንቢት ለጌታችንም ሊቀ ካህናት ንጉሠ ነገሥት እንደሚሆን ነው። በእናቱ በድንግል ማርያም ከቤተ ዳዊት ከቤተ ይሁዳና ከቤተሌዊ ወገን ከተወለደች ከድንግል ማርያም ተወልዶ ሊቀ ካህናት ንጉሠ ነገሥት እንደሚሆን ትንቢት ተነግሯል። ምን ትቱ ጽንስ ዘይንበለ በለ ዘር ወወሊድ ዘይንበለ መወልዲት ወምድረ ወለድ ተረክበ ማየት። በድንግልና አንተ ያለ ዘር መጽነስ ምንድን ነው? ተወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቅ አለት ይደንቃልን? ወሚመ መስቀል ዘቀደሰ ዓለመ ወይስ ዓለምን የቀደሰ መስቀል ይደንቅሃል። ምንት ውእቱ ስርቀተ ስብሐተ እግዚአብሔር የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስብሐተ ኖሎት የእረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሰማይ እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ እገሪሁ እግሮቹ ሳይረጡበት በባሕር ላይ መራመድ ምንድን ነው? ሐዊራን ካሳን የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽም ዝንቱ ታምር ወስግድ ለዘ ተሰቀለ ይህን ይሄን ታምር አይተህ አንተሰው አንተ ሰው ተገሰጽ ተማር፣ ለተሰቀለው አምላክም ስገዲ ታምር ይሏቸዋል። ድንግል ማርያም ማኅፀን ይሄን የሚደንቀ ሁሉ የማያውቅ ነገር ያመነች ብፅዕት ኤልሳቤጥም እንዲነበር ያለችው ብፅዕት አንቲ እንተ ታምኒ ከመ ይከውን ቃል ዘተነግረኪ ከእግዚአብሔር ተልከው የነገሮች ቃል እንደሚሆን የምታመኝ አንቺ ብፅዕት ነች ሔዋን የሌላትን እምነት ይዛ በመገኘት የሄዋን ጠበቃዋ ድንግል ማርያም ናት ቤዛዋ ናት አማኝ ነች የመጀመሪያው አማኝ ድንግል ማርያም በጣም ይገርማል ከክርስቲያኖች አንዷ ብለው እመቤታችን መዳፈር ማለት ይሄ እስቲ እንጠይቃቸው፣ እኛ ክርስቲያኖች የሆን ነው መጀመሪያ የእግዚአብሔር ልጅነት ያገኘ ነው በምንድን ነው? መልሱ፣ እንጂ በጥምቀት ነው። ስንጠመቅ የእግዚአብሔር ምንነት አገኘ ልጅነት። ከዚያ ቅባሜሮን ተቀባል። ቅባሜሮን ስንቀባ ምን አገኘ? የመንፈስ ቅዱስ ማደሪያ ሆን አደለ? ከዚያ ስጋው ደግሞ ተቀበልን፣ እርሱ በእኛ እኛ በእርሱ ሆነ። አንድ ክርስቲያን ክርስቲያን የሚሆነው እነዚህ ሶስት ምስጢራት ሲፈጽም ነው። በጥምቀት ልጅነት፣ በሜሮን የመንፈስ ቅዱስ ጸጋ፣ ሥጋውን ደግሞ በመቀበል ደግሞ የእግዚአብሔር ማደሪያ መሆን ያገኛል። እመቤታችንን በዚህ መልኩ ልንመዝናት እንኳ እንችል። እኛ የምንጠመቀው የእግዚአብሔር ምንነት ለማግኘት፣ እሷ ምንነት ያገኝት እናትነት ነው። የእግዚአብሔር ልጅነት አለ እናትነት ያደለ፣ እግዚአብሔርን አባቴ እግዚአብሔርን ፈጣሪ ያላለ ልጄ ብሎ የጠራ ግን የለም ልጄ ብሎ ሊጠራ የሚችል ወደፊቱም የለም። ገብርኤል ሆይ ከአምላክ አማልደን፣ ጊዮርጊስ ሆይ ከአምላክ አማልደን፣ ድንግል ሆይ ከምንሽ ከልጅሽ ልጇ አምላኳ የሆነ አምላኳ ልጇ የሆነ እኛ ስንጸልይ ወደ አምላካችን ነው እንጸልየው። እሷ ግን ወደ አምላኳ ወደ ልጇም ነው ጸሎት ቢል ተናግሮ ተሰብስ ለእግዚአብሔር እኛ ከእግዚአብሔር ጋር የምንነጋገረው፣ እመቤታችን ግን ከልጇም ጋር እኮ እናት ልጇን እንደምታናገር በስልክ የሚሆን በአካል ድንግል ማርያም እኮ ልጇ ነው እያናገራት ያለ ለእሷ ጸሎት ከባል ነገር አለ ከልጇ ጋር መነጋገር ነው እጅግ በጣም